አሜሪካ ከግሎባል ፈንድ ጋር በመተባበር ሊና ካፓቪር የተባለውን አዲሱን የኤች አይ ቪ ኤድስ መከላከያ መድኃኒት ከትላንት ወዲያ በአፍሪካ ለመጀመሪያ ጊዜ በኤስዋቲኒ በነፃ ማሰራጨት ጀምራለች። የአሜሪካ ኩባንያ ያመረተው መድኃኒት በአመት ሁለት ጊዜ ብቻ በመርፌ የሚወሰድና በኤች አይ ቪ ኤድስ በሽታ የመያዝ እድልን መቶ በመቶ በሚባል ደረጃ ሊከላከል የሚችል እንደሆነ ተነግሮለታል። የአሜሪካ መንግስትና ግሎባል ፈንድ በቀጣዩ የአውሮፓውያን አመት ለአፍሪካና ሌሎች ሀገራት 325 ሺህ ዶዝ መድኃኒት እንደሚያሰራጩ ኤስዋቲ ኒውስ በሰጡት መግለጫ ላይ አስታውቋል። በቀጣዩ አንድ አመት ከመንፈቅ አሜሪካና ግሎባል ፈንድ የመድኃኒቱን ሁለት ሚሊየን ዶዝ ገዝተው ለማቅረብ ማቀዳቸውም ተገልጿል። መድኃኒቱ ከፍተኛ የኤችአይቪ ስርጭት ባለባቸው ሀገራት በአግባቡ ጥቅም ላይ ከዋለ በሽታው በአጭር ጊዜ ውስጥ የሕዝብ የጤና ስጋት መሆኑ እንዲያበቃ ማድረግ ያስችላል ተብሎለታል። ለመጀመሪያው ዙር የመድኃኒት ስርጭት አስር የአፍሪካ ሀገራት ተመርጠዋል ተብሏል። የትግራይ ጊዜያዊ አስተዳደር ከሰባት ቢሊየን ብር በላይ የሚሆን የበጀት እጥረት ሳቢያ የአዲሱን የመንግስት ሰራተኞች ደሞዝ ጭማሪ ሙሉ በሙሉ ተግባራዊ ማድረግ እንዳልቻለ የክልሉ ዜና ምንጮች ዘግበዋሉ። ጊዜው አስተዳደሩ የደሞዝ ጭማሪውን ተግባራዊ ለማድረግ የሚያስፈልገው የገንዘብ መጠን 12 ቢሊየን ብር መሆኑን ጠቅሶ ገንዘብ ሚኒስቴር ለክልሉ የላከው የደሞዝ ጭማሪ ክፍያ በጀት ግን 48 ቢሊየን ብር ብቻ እንደሆነ መግለጹንና ፌዴራል መንግስቱ ለክልሉ ተጨማሪ በጀት እንዲልክ ባለስልጣናቱ መጠየቃቸውን ዘገባዎቹ ጠቅሰዋል። ሌላው የጊዜያዊ አስተዳደሩ ካቢኔ የደሞዝ ጭማሪውን ገና አላጸደቀውም ተብሏል። ትምህርት ሚኒስቴር እንደ አልኮልና ጫት መሸጥ የመሳሰሉ ድርጊቶች በትምህርት ቤቶች አቅራቢያ እንዳይኖሩ የሚከለክልና እነዚህን ንግዶች የሚያካሄዱ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት እንደሚቀጡ የሚያዝ ረቂቅ ደንብ አዘጋጅቷል። ደንቡ ተማሪዎች በትምህርት ቤት ውስጥ ባህልና ወግ ይቃረናሉ የተባሉትን ቫለንታይንስ ዴይና ከለር ዴይ ጨምሮ የተለያዩ መጤ በዓላትን እንዳያከብሩ ያግዳል። በደንቡ መሰረት ሴት ተማሪዎች አላስፈላጊ ጌጣጌጥ፣ ሰው ሰራሽ ጸጉር፣ የከንፈር መዋቢያ ቀለም ወይም አጭር ቀሚስ መልበስ የማይችሉ ሲሆን፣ መምህራንንና ሰራተኞችን የሚዘልፉ፣ የሚሳደቡ ወይም የሚያንቋሽሹ ተማሪዎች ቅጣት እንደሚጣልባቸው ያትታል። በትምህርት ቤቶች ውስጥ ፖለቲካዊና ሃይማኖታዊ ይዘት ያላቸው ጽሑፎችን ወይም ምስሎችን መያዝና ማሰራጨትንም ደንቡ ከልክለዋል። የብሔራዊ ምርጫ ቦርድ ሰብሳቢ ሜላ ተወርቅ ኃይሉ ምርጫ ቦርድ ዘንድሮ ለሚያካሄደው ሰባተኛው አገር አቀፍ ምርጫ የድምፅ ሰጪዎችን ምዝገባ በዲጂታል ቴክኖሎጂ አማካኝነት እንደሚያካሄድ በምርጫው ዝግጅት ዙሪያ ከዓለም አቀፍ አጋሮች ተወካዮች ጋር ባደረገው ምክክር ላይ አስታውቀዋል ኢትዮጵያ የዲጂታል የመራጮች ምዝገባ አስተካሄድ የዘንድሮው የመጀመሪያው እንደሚሆን የጠቀሱት ሜላ ተወርቅ በዲጂታል ቴክኖሎጂ የሚሰሩ የምርጫ ጣቢያዎች በተለያዩ የአገሪቱ ክፍሎች የሚመረጡት አስተማማኝ የኢንተርኔትና የኤሌክትሪክ አገልግሎት እንዲሁም በበቂ ሁኔታ የሰለጠኑ ሰራተኞች መኖራቸውን መሰረት በማድረግ እንደሚሆን ጠቁመዋል። የቦርዱ ዲጂታል ቴክኖሎጂ ደህንነቱ አስተማማኝ ስለመሆኑ ከምክክሩ ተሳታፊዎች ለተነሱ ጥያቄ ቴክኖሎጂው ደህንነቱ በገለልተኛ አካላት ተሞክሮ የበይነ መረብ ጥቃትን መቋቋም እንደሚችል ማረጋገጫ ማግኘቱንና የድምፅ ሰጪዎችን መረጃ በአግባቡ የጠበቀ እንደሚሆን ሜላተ ወርቅ ምላሽ ሰጥተዋል። ሜለተወርቅ ምርጫ ቦርድ ከውጭ ጉዳይ ሚኒስተር ጋር በመተባበር ምርጫው መታዘብ የሚፈልጉ የውጭ ታዛቢዎችን እንደሚጋብዝም ጠቁመዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነፃነት የመቀልበስ ፍላጎቱን በግልጽ አሳይተዋል በማለት ከሰዋል። የማነ ባለፉት ሁለት ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ብሏል። ለዚህ ችግር መፍትሄው በቀን ልቦና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር እንደሆነ የማነ ገልጸዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከሰባት ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ ሆኖም የኢትዮጵያ መንግሥት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱ በቀጠናው ላይ ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሷል። የማን አያይዞውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሀን አማካኝነት የሚያደርገውን ዘመቻ ተጠናክሮ ቀጥሏል ብሏል። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ የምስራቅ አፍሪካ ፌዴሬሽን እንዲቋቋም ጥሪ አደረጉ። ሙሴቬኒ የአፍሪካ ሀገራት ፌዴሬሽን ካልፈጠሩ በዓለም አቀፍ ደረጃ ተጽዕኖ ለመፍጠር አይችሉም ብለዋል። ፕሬዚዳንቱ ፌዴሬሽኑ የተዋህደ ወታደራዊ አወቃቀር እንዲኖር ሀሳብ አቅርበዋል። የጋራ ወታደራዊ ኃይል ለቀጠናዊ ስጋት ፈጣን ምላሽ ለመስጠትና ዘላቂ መረጋጋት ለማስፈን እንደሚያስችል ተናግረዋል። ፕሬዚዳንቱ እንዲቋቋም የጠየቁት ፌዴሬሽን ኡጋንዳ፣ ኬንያ፣ ደቡብ ሱዳን፣ ሶማሊያ፣ ሩዋንዳ፣ ብሩንዲ እና ዲሞክራሲያዊ ኮንጎ ሪፐብሊክ የሚካተቱበት ነው ተብለዋል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለሶማሊያውያን ስደተኞች የሰጠችውን ጊዜያዊ ህጋዊ ከለላ ለማንሳት መወሰናቸውን አስታውቋል። ፕሬዚዳንቱ ይህንን ውሳኔያቸውን ይፋ ባደረጉበት መልእክት ሚኒሶታ ግዛት ውስጥ ህጋዊ ከለላ ተሰጥቷቸው የሚኖሩ ሶማሊያውያን ስደተኞች በገንዘብ አጠባ ወይም መኒ ላውንድሪ ድርጊቶች ውስጥ ይሳተፋሉ በማለት ወንጅለዋል። የአሜሪካ ጊዜያዊ ህጋዊ ከለላ ፕሮግራም ግጭቶችና የተፈጥሮ አደጋዎች ከተከሰቱባቸው ሀገራት የተሰደዱ ስደተኞች አገሪቱ ውስጥ እንዲቆዩ የሚፈቅድ ነው። በዚሁ ፕሮግራም ስር የታቀፉ ሰባት መቶ ያህል ሶማሊያውያን ስደተኞች አሜሪካ ውስጥ እንደሚገኙ መረጃዎች ያመለክታሉ።